ለመላው የእስልምና እምነት ተከታዮች በሙሉ እንኳን ለ1446ኛው ዓመተ ሂጅራ የኢድ አልፈጥር በዓል በሰላም አደረሳችሁ። ቻይናዊው ፕሮፌሰር ለፍቅረኛነት የሚፈልጋትን ሴት በማስመልከት በማህበራዊ ትስስር ገጾች ያጋራው መስፈርት እያነጋገረ ይገኛል። ይህንን መረጃ በዝርዝር እናየዋል። ከውጭ ዜና፣ ዘለንስኪ በትራምፕ የቀረበውን የዩክሬን ማዕድን ስምምነት አልፈርምም አለ። ሰላም ጤና ይስጥልን እንዴት አላችሁ? ክብራና መረጃ የሰዓቱን ዜናዎች ይዘንላችሁ ቀርበናል። ክብራትና ክብራን የቻናላችን በተሰባዎች ዝርዝር መረጃዎቻችን እንደሚከተለውን አስደምጣችኋለን። ለመላው የእስልምና እምነት ተከታዮች በሙሉ እንኳን ለ1446ኛው ዓመተ ሂጅራ የኢድ አልፊጥር በዓል በሰላም አደረሳቸው። የኢድ አልፍጥር በዓል በሂጅራ አቆጣጠር የተከበረውን የረመዳን ወር ተከትሎ የሸዋል ጨረቃ ስትወጣ በታላቅ እስላማዊ ስርዓት የሚከበር በመላው ዓለም የሚገኙ ሙስሊሞች በደስታ በመተሳሰብና በአብሮነት ስሜት የሚያሳልፉት ልዩ ውበትና ድምቀት ያለው በዓል ነው። ኢድ አልፈጥር የምስጋና የበጎ አድራጎትና የወንድማማችነት እህትማማችነት በዓል ነው። በረመዳን ወቅት ውስጥን ለመመልከት የሚጠቅም ነው። ውስጣቸውን የተመለከቱ ሰዎች ምስጋና ገንዘባቸው ጾሙ፣ ከቤተሰብ ጀምሮ እስከ ማህበረሰብ ድረስ ራስን ገዝቶ ለመሰብሰብ ይጠቅማል። የኢድ ሌላው እሴት በጎ አድራጎት ነው። አቅም ለሌላቸው ሁኔታው ላልተመቻቸላቸው ወገኖች መልካምን ነገር ማድረግ ዝምድናን፣ ዘርን ወይም እምነትን ሳይመለከቱ ሰውን በሰውነቱ ብቻ መርዳት ነው። የጾም ምንዳእ ሙሉ የሚሆነው በጎ አድራጎት ከተጨመረበት ነው። ትልቅነትን ከውስጣችን ታላቅነትንም በመካከላችን ፈልገን የምናገኝበት የአንድነቱን ገመድ የህብረ ማንነት መለያ ሀገራዊ ነፍሱን የምናስጨብጥበት በረመዳን ወር የሰራናቸውን በጎ ስራዎች በሙሉ ይቀበለን ዘንድ ፈጣሪን እንለምናለን ሮመዳን የራህመትና የእዝነት ወር በመሆኑ ህዝበ ሙስሊሙ በረመዳን ወር ያሳየውን አንድነትና መተዛዘን እንዲሁም መደጋገፍና ለሰላም ሲያደርጋቸው የነበሩ ጸሎቶች በሌሎች ጊዜያትም አጠናክሮ ሊቀጥል ይገባል በዓሉ የሰላም የጤናና የደስታ እንዲሆንልን ኢድ ሙባረክ ቻይናዊው ፕሮፌሰር ለፍቅረኛነት የሚፈልጋትን ሴት በማስመልከት በማህበራዊ ትስስር ገጾች ያጋራው መስፈርት እያነጋገረ ይገኛል። ሉ በሚል መጠሪያ የሚታወቀው ቻይናዊ ፕሮፌሰር እንደ ኤውሮፓውያን አቆጣጠር ከ2000 በኋላ የተወለደች እንስት እንደሚፈልግ የሚያስታውቀ ሲሆን ይህ ማለት ደግሞ እንስቷ ከሱ በአስር ዓመት ማነስ አለባት ማለት ነው። በአንድ ቻይና ዩኒቨርሲቲ አስተማሪ የሆነው ፕሮፌሰር ሉ ለፍቅረኛነት የሚፈልጋትን እንስት ማሟላት አለባት በማለት ያጋራው ልጥፍ የበርካቶችን ትኩረት የሳበ ሲሆን፣ የቻይና ሞርኒንግ ፖስት ይዞት የወጣ ዘገባ እንደሚያሳየው ከሆነም የ35 ዓመቱ ሉ በምስራቃዊ ቻይና በሚገኘው የዜጃንግ ዩኒቨርሲቲ የማርክሲዝም ትምህርት ቤት አስተማሪ ነው። 175 ሴንቲሜትር ቁመት ያለውና 70 ኪሎ ግራም የሚመዝነው ወጣት እንዲሁም በአመት አንድ ሚሊዮን ዩዋን ገቢ እንዳለው ገልጿል። በስፖርታዊ ተዋናዮችና በፋይናንሳዊ ኢንቨስትመንቶች ልዩ ፍላጎት እንዳለው የገለጸ ሁሉ ሀብታም ለሚባሉት ቤተሰቦቹ ብቸኛ ልጅ መሆኑንም በመግለጽ ከሱ በአስር አመትን የምታንስ እንደ ኢሮፓያን አቆጣጠር ከሀያ ዜሮ ዜሮ በኋላ የተወለደች እንስት ለፍቅር አጋርነት እንደሚፈልግ አስታውቋል። ፕሮፌሰሩ አክሎ እንስቷ ከ165 እስከ 171 ሴንቲሜትር ቁመት ያላት ቀጠን ብላ ጥሩ የሰውነት ቅርጽ እና ውፌት እንዲኖራት እንደሚፈልግም ገልጿል። ከአካላዊ ቁመኗ በተጨማሪ ሉ በትምህርት የገፋች ከተቻለ በባህር ማዶዋ ቀለም የቀመሰች አሊያም በሀገሪቱ ካሉ ቀዳሚ ሃያ ዩኒቨርሲቲዎች የመጀመሪያ ዲግሪ ሊኖራት እንደሚገባ የገለጸ ሲሆን በሕክምና ወይንም በህግ የተመረቀች ብትሆን ደግሞ በምርጫ ወቅት ተጨማሪ ነጥብ ያሳጣታል ብለዋል። አነጋጋሪው ሉ ምንም እንኳን እንስቷ ከላይ የተጠቀሱት መስፈርቶች የማታሟላ ከሆነ ደግሞ ይላል፣ ጥሩ አካላዊ አቋምና የፊት ገጽታ የቤተሰቦቿ የፋይናንስ አቅም ብሎም ሌሎች ክህሎቶች ካሏት እድል ሊሰጣት እንደሚችል ተናግሯል። ነገር ግን ይህ ረዘም ያለ መስፈርት በማህበራዊ ትስስር ገጾች ከፍተኛ ትኩረትን በመሳብ ከበርካቶች ትችት ማስተናገዱን ተከትሎ ሉ የሚያስተምርበት የሰሄ ጃንግ ዩኒቨርሲቲ የማርክሲዝም ትምህርት ቤት በአስተማሪው ድርጊትና ፍላጎት ምንም ጣልቃ ገብነት እንደሌለው በይፋ ለመግለጽ ተገዷል። ዩኒቨርሲቲው አክሎ ማስታወቂያው አንዳንድ ከእውነት የራቁ መረጃዎች ይዟል እያለ ቢሆንም የተገኙ የትኞቹ ናቸው የሚለውን ግን ከመግለጽ ተቆጥቧል። ታዲያ ይህ ጉዳይ በማህበራዊ ትስስር ገጾች የተከፋፈሉ ስሜቶችን ያስተናገደ ሲሆን ገሚሶቹ መብቱ ነው፣ በፈለገው መስፈርት መሰረት የፍቅር አጋር የመፈለግ መብት አለው ሲሉ ተደምጠዋል። ገሚሶቹ ደግሞ ሉን በዚህ ቅጥያጣ መስፈርቱ ምክንያት ሲሰድቦት ተስተውለዋል። ግለሰቡን ከተቃወሙ አስተያየት ሰጪዎች መካከል አስደንጋጭ ነገር ነው ይህ የፍቅር አጋር ለማግኘት የሚደረግ ጥረት ሳይሆን የስራ ቅጥር ማስታወቂያ ነው፣ ያለው ሲሆን ሌሎች ደግሞ ይህ ሰው አስደናቂ የትምህርት ዝግጅት አለው፣ ስለዚህ ለእኔ የምትሆን እንስት እነዚህን መስፈርቶች ማሟላት አለባት ካለመብቱ ነው፣ የአንዳንዶቹ አስተያየት ከፍጹም ቅናት የሚመነጭ ነው ሲሉ ተደምጠዋል። ክብራትና ክብሯን የብራና መረጃ ቤተሰቦች፣ አሁን ደግሞ ወደ ውጭ መረጃዎቻችን እናምራሉ። ዘለንስኪ በትራምፕ የቀረበውን የዩክሬን ማዕድን ስምምነት አልፈርምም አለ። የዩክሬን ፕሬዚደንት ዘለንስኪ ከአሜሪካ የወሰዱትን ወታደራዊ እርዳታን ወደ ብድር የሚቀይረውን በአሜሪካው ፕሬዚዳንት ዶናልድ ትራምፕ የቀረበውን አዲሱን የማዕድን ስምምነት ውድቅ አደረገ። ዘለንስኪ የባይደን አስተዳደር በነጻ የሰጠኝን ለመክፈል አልገደድም ብሏል። ስምምነቱ መሆን ያለበት ከዚህ በኋላ ለማገኘው ወታደራዊ ድጋፍ እንጂ ስላለፈው አይደለም ብለዋል። የምንወዳችሁና የምናከብራችሁ የቻናላችን ቤተሰቦች የሰዓቱ አንኳር ዜናዎቻችን ስካውቶች ነበሩ። እነሆ ላይክ፣ ሸር፣ ኮሜንት ማድረጋችሁን በፍጹም እንዳረሱ እናሳስባለን። ለቻናላችን አዲስ የሆናችሁ ቻናላችን ሰብስክራይብ በማድረግ ወቅታዊ ትኩስ መረጃዎችን የምታገኙ መሆኑን ከወዲሁ እንገልጻለን።